ቦቼ አይደለም ማጠገቡ ያለችው እንጂ ቀርቶ ካሜሮን ያለችው አንዝም እኮ ነው የሚያስቀው። እረ ጨዋታ ቆይ ቆይ ምን ሲል ነው? አንቺ እንደዚህ በጨዋታ ወደሽ ነው የሞላሽ? አቡሽ ነ ያኔ ወንድም ከአቡሽ ራሱ ወረድ ምን አአ ብቻ አአ ሁሉንም እኮ ነው የሚያስብቀው። ቤዚቲ ፍቅር ጣፋጭ እንደቆቀር እኔ ወንድምሽ እያለሁልሽ ደግሞ ደሞ ምንድነው እንደዚህ ትክዝ ያደረገች ነገር? አረ እባክሽ ብቻ ልታታልኝ ምናምን እንዳይሆን ትሰሚያለሽ። እኔ አይደለም የተከዘሽ ሴት ቀርቶ የሶማሌ ቆቅ ላይ ያለው እሺ። የሶማሌ ቆቅ ነው ያልከው? ይኸውልሽ እዚህ ጉሮሯቸው ላይ እንደዚህ ይለያያል። ገብቶሻል? ስንት ነገር የማቅ ልጅ እኮ ነኝ። በጣም በጣም ቦቼ፣ የምር ልዩ ተሰጥቶ ነው ያለ። እባክሽ አሁን አታስቀኝሽ፣ ምን እንደሆነች ተናገሪ እባክሽ። እሱን ከምነግርሽ የሆነ ጭዊ ፈጥረህ ፈታ ብታደርገኝ ደስ ይለኛል። ታዲያ ለእሱማ ምን ችግር አለው? ይገርምሻል፣ ማዘር እሑድ ውስጥ እያለሁ ማስታወሰውን ሲወረየ ሰሞትን ነገር ልንገርህ ምን። እናቴ እሑድ ውስጥ ነው ያልከው? እሺ አንቺ መጠየቃችኝ፣ ትሰሚያለሽ? ቀደዳም ሆነ ምንም ሆነ ዝም ብለሽ በሲክስ እየሰማሽ ፈታ ማለት ብቻ ነው እሺ? ታዲያ በሚሆን ነገር ተቀደዳ። እሺ ሰው በስንት ነገር ይጨቃጨቃለሁ በስንት ቁም ነገር። እኔ አሁን ልቀደድ አልቀደድ በሚል ወሬ ካንቺ ጋር ልጨቃጨቅ? እሺ ይሁንልህ፣ የፈለግከውን ተቀደድ። አሁን ማወራይና ቆረፈርሽው፣ ባክሽ እንደው የወሬ ያለ ያሰኝሽ ሌላ ሲልህ የቀደዳ ያለ ያሰኝሽ። አረ እንዶላ አንተ ሲባል አሜን፣ እንደውም ታመሽ ለሕክምና እንዲሆንሽ የኔ ቀደዳ ይታዘዝልሽ። ሰምቼ ምንድን ነው የምታወራው? ያማል እንዴ? ያኔ በደንብ ልኬን ታውቂ ነበር። እንደዚህ በባትሪ ነበር ሰፈር ለሰፈር ቦቸራ ቦቸራ ቦቸራ ያለ እያልሽ የምትፈልጊ ሰማኛ ላይ ያንተ ቀደዳ ለምን አስር ጊዜ መድኃኒት ነው አልባልም። መቼም ቢሆን ሰፈር ለሰፈር አልፈልግም። እሺ ተይ ቤዛ፣ ተይ ከአንቺ ጋር ክፉ ደግ መነጋገር አልፈልግም። ተይ አረባካ፣ ምን ሆነሻል? ቦቸራ ካለ ጨዋታው ይደምቃል። ሊደራል ሲባል አልሰማሽም እንዴ? ቦቼ አረለም አጠገቡ እንጂ እንዲቀርቱ ካሜሮን ያለችው አንዝም ብሎ ነው የሚያስቀው። ኧረ ጨዋታ ቆይ ቆይ ምን ሲል ነው አንቺ፣ እንደዚህ በጨዋታ ሆድሽ ነው የሞላሽ? ማ ያቡሽ ነው ያኔ እንድም ካቡሽ አራሱ ወረድ ምን አአ ብቻ አአ ኡ ኢ ሁሉንም እኮ ነው የሚያስብለው በዚ ምን። እሺ ስለቡት ያወራሁት ነገር ውሸት? አይ ውሸት እንኳን አይደለም ግን ትንሽ ተጋነነ እኮ እንደዚያ ትነግሪልኝ። እዛ ቻይናን አልፋ አሜሪካን አልፋ ካሜሮን ድረስ ከምትሄድ የአገር ቤቷን ዝንብ ቢያዝናናት አላተለም። እሱን ተውትና የሆነ ጭብይ ሰምቼ ነበር። ዶሮውንስ ወንፊት ባላግብተሽ ቦሽ አቡሻና ተናገሩ አልኳ። እንደ ብናገረው ምን ልታመጪ? አፈረሽና ሸቤ ነው የምገባው። ምን እረፍ እረፍ። አይ ስምንተኛው። እሺ አይ ዘመን አየሽ አይደል? ያጣማማ ባህሪውን ታስተዋለሽ ብዬሽ ሳስብ እኮ ነው ጭራሽ አንቺም ተከተምሽ። ቆይ ሄሉ ግን እንዴት ነው ወራሽ? አዲስ ስታይል ነው ወደደ በጣም ወደደችው እንጂ በጣም የሚያራዳ ልጅ። ቆይ ግን ሄሉ ነሽ? አቡሽ ነው እዚህ ጋር እያወራ ያለው። እህ መነሼ ነው የምታካብጂው